ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴም ከእናቴ የበለጠ ነው ወዳት በጣም ከእናቴ የበለጠ ያጠዋት። ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይሳጋ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ ሀያ ሦስት ወጣው።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 ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውርስ የምናስገባት እኛ ነበር። ይቺን አይነት እናት በአቷ ለሰዎች ክፉ ተነገረ። ማታቀን እናት እናት ብላት በጣም ስለምወዳት ነው አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ፣ ቆማጣ፣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይህንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋል። ለእኔ በነገራችን ላይ በጣም ቀለል ነበር። ሰው ነኝ። እንደ ሰው እከፋለሁ። እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበረ ግን በፍጹም አላደርገው በፍጹም አላደርገው በቃለቅ ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አብዴት ሲያደርጉ ይሄኛውን አማራጭ ነው እኔም እየተጠቀምኩትና፣ በጣም የምወዳትን በጣም የምሳሳላትን ኢቭን አርፋ እንኳን ገና አፈር ውስጥ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁን በአጠቃላይ እና እንደሆናችሁ ታውቁታላችሁ። ስለምን ተዋወቅና ሁላችሁን በክርስቶስ ፍቅር ይቅርብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የኔ ወንድሞች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 እኔ ይቅርብያችኋለሁ እኔ ችዬ ዝም ያልኩትን፣ ፕሊስ ተወዳጆች፣ እናንተም ደግሞ ችላችሁ ዝም እንድትሉ በሉ እግዚአብሔር ስም እጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረዥም ሰዓት ያስኩት በጣም ብዙውን ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነው። እና ሁላችሁንም በክርስቶስ ፍቅር በጣም የምወዳችሁ ስለሆነ እጅግ በጣም አድርጌ እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለጋት ናቱስን ሳታቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት ከሰባዊነት የተነሳ እንዴት እንደዚህ አይነት ነገር እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ፣ እንዴት እንደዚህ አይነት ነገሮችን እንደው ፈለጋት ያደርጋል ብላችሁ በጣም ስትበሳችሁ የነበራችሁ እህቶች ወንድሞች፣ በክርስቶስ ፍቅር እናንተንም እጅግ በጣም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነበቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን አሰቡት። እኔ የተረዳሁት ነገር ምንድነው በዚህ አይነት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 ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስለአጽናኑኝ ጭምር እጅግ በጣም በጣም አርጊ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅ እና ፕሮቴስታንት እምነት ተከታዮ ናቸው ቶች ወንድሞቼ እናንተንም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 በአባት የፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶችን ምክንያት ይባርክልኝ እና ሮሚ ሮሚ ዝርያ በጣም እኔ እንደ ክርስቶስ በሚያውቀው ከዚህ በፊት እኔ ላይቦያ ላይ ገብቻ አላቅም ተገናኝተና አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለ ስንወጣ ከላይ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳውት። እና ሮሚን በጣም በጣም ነው የማመሰግነው እግዜር ያክብርልኝ። እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትርሽ ይበሉልኝ። የሆነ መነጽር ይሄ ከሰው አይን የሚያረቅ መነጽር ይዤ ልመጣለሁ ብላለች። እና ሮሚን በጣም ነው የማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ፣ ግን ቤታዬ ትለያለች እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለጋ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔም ማንም ሰው መናቅር ሲችል ግን እንደ ህነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለ ነው እና ቤታዬ አንቺንም በጣም አድርጌ ነው የማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሰትጠራቀርም ቤታ ማን መማሪ አንቺንም በጣም በጣም አድርጌ ነው የማመሰግነው። እግዚሪ ክብረልኝ። ሳሪ እንዴ የሰት ምዱላ ነበር አረጋሽ ትምቱ ናምን አንድ ሚሊዮን ካላስገባ ነው ያለች ነበር እና ሳሪንም በጣም ነው የማመሰግነው። ስፔሻሊ ደግሞ መሲ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንት ነች፣ የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ክተት ሰራዊት መታነጋሪት ነው የምታው። ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም ሳትል የቤተ ክርስቲያን ልጆች ሆነው የቤተ ክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜ ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ የምትቆም እህት ነች እና መሲ ብርጅ ሰው በጣም አንቺን ማመሰግናለው። እና ደግሞ ሁላችሁ ነት ወንድሞች በጌታ ስ ማት መሲ ጅሪኮች ስነበር ሲላክልኝ የነበረው በጣም ብዙ፣ ግን ሁሉንም መመለስ አልቻልኩኝ። በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ስጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁን በጣም በጣም አድርጌ አመሰግናለሁ እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ ናኬ ነጋዴ